ሰላም ጤና ይስጥልኝ፣ እንደምን አላችሁ? አንዳንድ ሴቶች በወንዶች መካከል ሆነው ወንዶቹ በፍርሃት የተውትን የጀግንነት ተግባር እነሱ ግን በልበሙሉነትና በጀግንነት አኩሪ የሆነ ተግባር እንደፈጸሙ ታሪክ ይነግረናል። ይለናል ቡክ ፎር ኦል የተሰኘው ድረገጽ። በቅድሚያ ላይክ ሼር እያደረጋችሁ ስለምትከታተሉኝ አመሰግናለሁ። ይህ የተከዜ ቲዩብ ነው። እንደ አውሮፓ አቆጣጠር መስከረም 7 ቀን 1963 ዓ ምት በህንድ በሰሜን ምዕራብ በምትገኘው በቻንዲጋር ከተማ የተወለደችው የ22 ዓመቷ መልከ መልካም ቆንጆና ፊቷ በማራኪ ፈገግታ እንደ ጸደይ አበባ የፈካ ኔርጃ ባህኖት የምትባል ወጣት ዓለም ያደነቅላትን የሌሎች ህይወት ለመታደግ ስትል አንድ ትልቅ የመስዋዕትነትና የጀግንነት ታሪክ ሰርታ አልፋለች። ኔርጃ ባህኖት ገና በወጣትነት አፍላ ዕድሜዋ የእኔ መኖር ከብዙ ሰዎች ህይወት አይበልጥም በማለት ራሷን ለሌሎች አሳልፋ የሰጠች ስትሆን ጀግና በመሆኗ ስሟ ከመቃብር በላይ በክብር ሲወደስና ሲሞገስ ለዘላለም ይኖራል። ባህኖት በአውሮፕላን በረራ አስተናጋጅነት የፓን አሜሪካን የአለም አየር መንገድ ፓን አም ተቀላቅላ ብዙ ሳትቆይ እንደ ሞዴል ሰራተኛ ሆና ተታይ ነበር ለስራዋ ያላትን ቁርጠኝነትና በጭንቀት ጊዜ ውስጥ እያለች መረጋጋት ችሎታዋን ከሷ ጋር የሚሰሩ ሁሉ ይመሰክሩ ነበር እንደ አውሮፓ አቆጣጠር ዳውሮፓ ቆጣጣር መስከረም አምስት ቀን 1986 ዓመተ ምህረት የፓን ኤም በረራ ቁጥር 73 የመንገዶች አውሮፕላን መደበኛ ማቆሚያ በሚገባው በህንድ ካራች ውስጥ ልክ እንዳረፈ በደቂቃዎች ውስጥ የታጠቁ ጠላፊዎች ወደ አውሮፕላኑ ዘርቀው በመግባት 359 ሰዎችን ያግታሉ። አውሮፕላኑ በታጠቁ ጠላፊዎች እንደተጠለፈ ያወቁት መንገደኞች ሲጨነቁ በፍርሃት ሲሩዱና ሲንቀጠቀጡ፣ ባህኖች መንገዶችን የማረጋጋት ጋሻ በመሆን የሚያለቅሱ ሕፃናትና የተጨነቁ ቤተሰቦችን አረጋጋች። ጠላፊዎቹ ሳያውቁ ምስጢራዊ በሆነ መንገድ በአውሮፕላን ውስጥ በመንቀሳቀስ የአሜሪካን ዜግነት ያላቸው መንገደኞች የመጀመሪያ ተጠቂና ኢላማ እንዳይሆኑ በማሰብ የእነሱን ፓስፖርቶችን ሰበሰበች። በህኖት አውሮፕላኑ ከአንገቱ ከአራት አስፈሪ አሸባሪዎች መካከል ያለ ፍርሃት በመቆም ከመደናገጥ ይልቅ እርምጃ ወሰደች። በፍጥነት ወደ አውሮፕላን አብራሪዎች ክፍል በመሄድ በስውርና ምስጢራዊ በሆነ መንገድ እንዲነቁና ጥንቃቄ እንዲያደርጉ ነግራ አብራሪዎችን በአስቸኳይ መውጫ እንዲያመልጡ እርዳታ አድርጋለች። እሷ አብራሪዎቹ እንዲያመልጡ ባደረገችው ምችችት ምክንያት ጠላፊዎቹ አውሮፕላኑን አስገድተው አስከፊ የሞት እልቂት ውጤት እንዳያመጡ አድርጓል። ጠላፊዎቹ በመጨረሻ ተኩስ ሲከፍቱ ኔርጃ በአውሮፕላኑ ድንገተኛ አደጋ መውጫ ላይ ነበረች። እሷ ማምለት ስትችል የሌሎችን ሕይወት ለማዳን ስትል እዛው ባለችበት ቦታ መቆየትን መርጣ፣ የአውሮፕላኑን በሮች በእርግዳ በመክፈት ብዙ ተሳፋሪዎች ከአውሮፕላኑ ውጭ ወጣው እንዲሸሹ ረዳቻቸውም። በመጨረሻዋ ሰዓት ህፃናት ልጆቿን በሰውነቷ ከለላ በመስጠት ለነሱ የታሰበውን ጥይት በሷ ሰውነት ላይ ወረደባት። ለአስራ ሰባት ሰዓታት በቆየችው በአካራችው የአውሮፕላን እገታ ሀያ ሰዎች ሲሞቱ በአኖት ሰባራ ነፍጥ ሳዲስ በጸጥታ በትዕግስትና በጥበብ የታጠቁ ጠላፊዎችን በጀግንነት ታግላና የራሷን ህይወት አደጋ ላይ ጥላ አሳልፋም ሰጣ የተቀሩት መንገደኞች በሰላም ከቤተሰቦቻችሁ ጋር እንዲቀላቀሉ አድርጋለች። በመስከረም ወር ተወልዳ በመስከረም ወር ትልቅ ታሪክ የሰራችው በአኖት የሃያ ሶስተኛ የልደት በዓሏን ልታከብር ሁለት ቀናት ሲቀራት ነበር በጥይት ተደብድባ ከዚህ ዓለም በሞትና በክብር የተለየችው። የብዙ የሰው ልጅ ህይወትን እንደማገን ስትል ህይወቷን ያጣችው ጀግናዋ ባህኖት ከሞተች በኋላ የህንድ ከፍተኛ የጀግንነት ሽልማት የሆነውን አሾካ ቻክራን ጨምሮ በርካታ ሽልማቶችን ተሸልማለች። የእሷ ታሪክ ለጀግንነት ትውልድን አነሳስተዋል በዓለም አቀፍ ደረጃ በአቬሽን ደህንነት ላይም ለውጥ አመጧል። ቤተሰብ ራሷን ለማስታወስ ለማክበርና የድፍረት ስሮችን ለመደገፍ የኔርጃ ባህኖት ፓን አም ትረስትን አቋቁመዋል። አዳነ ካሳውን በሃይደርግ ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትና ይህ ወድቃዎቹ ወደ ውጭ ወጥ የነበረው ጨቅላ በአፍሪካ የመጀመሪያው ነው በተባለ መንገድ ቀዶ ሕክምና እንደተደረገለት ዶክተር ኢርጋላም ተክለብራ ለቢቢሲ ተናገሩ። ቀዶ ሕክምናውን ያደረጉት የህፃና ቀዶ ጥገና ስፔሻሊስቱ ዶክተር ኢርጋላም ተክለብርሃን የወድ ግድግዳ ክፍተት ወይንም ኦፕ ሎሲል በተፈጥሮ የሚከሰት መሆኑን ያስረዳሉ። ኦምፋ ሎሴል የህፃን ይሁድ ቃ እንደ እንጀት ጉበት፣ ወይም ሌሎች አካል ክፍሎች በእምብርት ስር ባለው የወድ ግድግዳ ቀዳዳ በኩል የሚወጣበት የወሊድ ችግር ነው። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪናዎችን ከመስከረም 22 2018 ጀምሮ ማስገባት መከልከሉን አስታወቁ። ጠቅላይ ሚኒስትሩ በሶማሊያ ክልል ካሉት በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትናንትናው ዕለት ሲመረቅም አንድ ነጥብ ሶስት ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክት ሁለተኛ ምዕራፍ ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረውን እግድ በከባድ ተሽከርካሪዎች መጣሉን ገልጸዋል። ራሻ በየሳምንቱ የዊኬ ወታደራዊ ሳተላይቶች ይቅርታ፣ ይናረፍት ነገር አንዴ ደግመዋለሁ። ሩሲያ በየሳምንቱ የዊኬ ወታደራዊ ሳተላይቶች ላይ ክትትል ታደርጋለች። የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እንደሚከታተሉ የዩኬ የጠፈር አዛዥ ኃላፊ ተናገሩ። ሜጀር ጄኔራል ባልቴድማን ከቢቢሲ ጋር በነበራቸው ቃለ ምልልስ ላይ ለመጀመሪያ ጊዜ ሞስኮ በዩኬ ሀዋ ስሳ ላይ ያላትን ጣልቃ ገብነት ተናግረዋል። ሩሲያ ምድር ላይ ሆኖ በምትቆጣጠራቸው ስርዓቶች የዊኬን ወታደራዊ ሳተላይቶች ለማፈን በየሳምንቱ ጥረት እንደምታደርግም ተናግረዋል። ባለፈው ወር የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ሩሽያ ጦራቸው የሚጠቀምበትን ሳተላይት ላይ የማወክ ተግባር መፈጸሟን ተናግረው ነበር። ጄኔራል ቴድማን ራሻ ተመሳሳይ ድርጊት በዩኬ ሳተላይቶች ላይ መፈጸሟን ተናግረዋል። የምንስራቸው ስራ ለማወቅ ፍላጎት አላቸው። እናም በጣም ቅርብ ተጠግተው ይበራሉ ሲሉ ተናግረዋል። እንቅስቃሴዎችን የሚከታተሉበት መሳሪያም አሏቸው፣ መረጃዎችን እንደመሳሰሉ ይሞክራሉ። ጄኔራል ቴድማን የዊኪ ወታደራዊ ሳተላይቶች ከሩሲያ የሚመጣጠን እገዳ ለመመከት በቂ የተደራጁ መሆናቸውን ተናግረዋል። በተጨማሪም በተከታታይ ሳተላይቶቻችን በሩሲያ እገዳ ሲደርስባቸው እያየን ነውም ብለዋል። ምን ያህል ጊዜ ግዳ እንደደረሰ ሲጠየቁ በየሳምንቱ ሲሉ መልሰዋል። ሩሲያ የሳተላይቶችን ግንኙነት ለማፈን የምታደርገው ጥረት ሆን ተብሎ የሚደረግ መሆኑን ገልጸው ይህ ተግባር ዩክሬን ላይ ወረራ ከፈጸመች ጊዜ አንስቶ መጨመሩንም ተናግረዋል። ብሪታንያ በሕዋ ላይ ለግንኙነትና ለቅኝት የምትጠቀምባቸውን በርካታ ሳተላይቶች አሏዋል። አሜሪካ ቻይና ና ሩሲያ እያንዳንዳቸው ከመቶ ሳተላይቶች በላይ በኋላ ያሏቸው። ባለፉት አስርት ዓመታት የሩሲያ ና የቻይና ሳተላይቶች በሰባ በመቶ በምህዋር ላይ የሚያደርጉት በረራዎች ጨምረዋል። ጄኔራል ቴድማን ሩሲያ ና ቻይና ጸረ ሳተላይት የጦር መሳሪያዎችን መሞከራቸውን ተናግረዋል። ዩኬ ና ዩስ የሩሲያ ላይ በኋላ የኒውክሌር ጦር መሳሪያ ለማስቀመጥ እየሰረች ነው በሚለው ማስጠንቀቂያም ሰጥተዋል። አሜሪካ ቻይናን እንደ ስጋት ስትመለከታት ጀኔራል ጄኔራል ቴድማን ደግሞ ሩሲያን እንዳሁኑ ጊዜ አደጋ ይገልጻታል። ቻይና የበለጠ የተራቀቁ መሳሪያዎች አሏት ማለት እችላለሁ። ነገር ግን ሩሲያኖች ደግሞ የህዋ እንቅስቃሴዎችን ለማወቅ የበለጠ የመጠቀም ፍላጎት አላቸውም። ጄኔራል ቴድማን በህዋ ላይ ስለሚሆነው የበለጠ እንደሚሰጉ ገልጸው ስጋታቸው በህዋ ላይ እየጨመረ የመጣው መጣበብ ጭምር መሆኑን ይናገራሉ። በምህዋሩ ላይ 9000 ሰዓት ረድ ጨምሮ 45000 ያህል አካላት አሉ። በዚህ ዓመት ብቻ 300 ሮኬቶችን ወደ ህዋ ይወነጨፋል ተብሎ ይጠበቃል። ዜናዎቻችን እነዚህ የነበሩ ክቡራት እና ክቡራን ስለተከታተላችሁ እናመሰግናለን።